በቲክቶክ በኩል በርካታ ተከታዮችን በማፍራት የተለያዩ ስራዎችን እየሰሩ ከሚገኙ የሀገራችን ጥንዶች መካከል የሚመደቡ ናቸው ቲክቶከሮቹም። ታዲያ እነዚህ ጥንዶች ባለፉት ሳምንታት ውስጥ እጅግ የሚያስደንቅ ደስ የሚያሰኝ ልዩ ሰርፕራይዝ ወደ ህይወታቸው ገብቷል። የሁለት ሚሊዮን ብር ሰርፕራይዝ አግኝቷል። የያዘች ቃል ያስረከቡልናል ለዳኑና ሚኩ ጥንዶቹ እንደ ማንኛውም ሰው የራሳቸው የህይወት መስመር አላቸው። በተለይ ሴቷም ባለቤቱ ደግሞ የተለያዩ የህይወት ምስቅልቅሎችን፣ ውጣውረዶችን አሳልፋ ነው ለዚህ ደረጃ መብቃት የቻለችው። በተለያዩ ቃለ መጠይቆች ላይ ስትናገር እንደ ሰማናት ከሆነ እስከ መራብ እስከ መጠማት ደርሳለች። የሻገተ እንጀራ በልታ ከእናቷ ጋር ብዙ ተሸግራ አሳልፋለች። ከአባቷ ጋር ደግሞ እጅግ የተለየ ታሪክ አላት። በአካባቢው ሰዎች ተሰድባለች፣ ትምህርት ቤት ውስጥ ሙድ መያዣ ሆናም ታውቃለች። የህይወት ምስቅልቅሉ ውጣ ውረዱ ቢበዛባት ስልችት ድክም ቢላት ራሷን ለማጥፋት ወስና መድኃኒት እስከ መውሰድ የደረሰ ታሪክ ያላት ሴት ናት። ታዲያ እነዚያ የሚያስከፉ ጊዜያት አልፈው ዛሬ ግን ደስ በሚያሰኝ የህይወት መስመር ውስጥ ትገኛለች ከባለቤቷ ጋር ከሰሞኑ ደግሞ ያገኙት የሁለት ሚሊዮን ብር ሰርፕራይዝ ለህይወታቸው ተጨማሪ ግብአት መሆን ችሏል ለመሆኑ የሁለት ሚሊዮኑ ሰርፕራይዝ እንዴት ተገኘ ከምን መጣ እንዴት ያለ ነበረ በምን አይነት ፕሮግራምስ ተካሄደም ይህንን እንነግራችኋለን በዚያ ቀን የተለያዩ ታዋቂ ጋዜጠኞች ቲክቶከሮችናም ሌሎችም እንግዶች የተገኙበት ፕሮግራምም ነበር እነማን ተገኙ? በዚሁ በፕሮግራሙ ላይ ትመለከቱታላችሁ። ወጣቷ ያሳለፈችው የህይወት መስመር በተለይ ደግሞ ራሷን እስከ ማጥፋት ሊያደርሳት የነበረው ያ አስቀያሚ የሆነ ጊዜ እንዴት ያለ ነበር፣ ቁም ነገር ታገኙበት ዘንድ እንነግራችኋለን። ከባለቤቷ ጋር ህይወታቸውን ለማስተካከል ያደረጉ ጥረትና ልዩ የሆነው የፍቅር ታሪካቸውንም እንዲሁ በተወሰነ መንገድ የምናነሳ ይሆናል። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ጌታቸው በላይ መሰናዶን ወደ እናንተ እንዲህ በማዘጋጀትና በማቅረብ አብሬያችሁ ቆይታ የማደርግ ይሆናል። እስከ መጨረሻው ከእኛ ጋር ትሆኑ ዘንድ በአክብሮት እንጋብዛችኋለን።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 ወጣቶቹ ጥንዶች በመግቢያ ላይ ጠቀስ ለማድረግ እንደሞከርኩት ሁለቱም የየራሳቸው የህይወት መንገድ አላቸው። የተለያየ ቢሆንም እንኳን በተለይ ሴቷ ባለቤቱ ደግሞም ያሳለፈችው የህይወት መንገድ እጅግ የሚያስደንቅናም ብዙዎቻችንን ያስገረመም ታሪክ አላት። ዳናይት ገብረ ኪዳን ተብላ ትጠራለች። ትውልዷ በሐዋሳ ከተማ ነው። እናቷ ገና የዘጠነኛ ክፍል ተማሪ የ18 ዓመት ታዳጊ ሆነው ነበረም። እቺ ልጃቸውን የወለዱት እናት ከዳናይት አባት ጋር በወቅቱ በነበራቸው አለመግባባት ምክንያት እስከመላየት ደረሱም። ያ ደግሞ ለእናት ፈታኝ የሆነ ጅማሬ ነበር። በሚኖሩበት አካባቢ ያለምንም የሕክምና እርዳታ እንደ እንደማንኛውም ኢትዮጵያዊት እናት በብዙ ምጥና በብዙ ስቃይ ውስጥ ዳናይት ተወለደች። እጅግ አስቸጋሪ የነበረው ነገር ግን እናት ከዳናይት አባት ጋር የነበራቸው አለመግባባት እየከረረ ከፍ እያለ መጥቶ አባት ልጅ አይደለችም እስከ ማለት ይደርሳሉ። በዚህም ምክንያት ልጅህን ምን የሚል ሐሳብ የነበራቸው እናት ጉዳዩን ወደ ፍርድ ቤት በመውሰድ ይከሱታል። ነገር ግን በቀላሉ የሚሳካ ነገር አልነበረም። ያ የክስ ሂደት ከፍ እያለ እያደገና እየተመነደገ መጥቶ ልጅቷ ከመወለዷ ገና ከአንድ ዓመቷም የጀመረው ክስ እስከ አስር ዓመቷ ድረስ እንዲቀጥል ሆነም። በመሀል ግን ልጅቷ እንድታድግ እናት ሲያሳልፉትን የነበረውን ውጣውረድ መገመቱ ቀላል አይደለም። ከኤልመን ማኒፋክቸሪንግ ካምፓኒ ለዶቃ ሻምፖ እና ኮንዲሽነር ብራንድ አምባሳደር ስለሆንን የተሰማንን ጥልቅ ደስታ መግለጽ እንፈልጋለን። እውነት ለመናገር እንደ ክፍለ ሀገር ልጅ ትንሽ እድሜውም ከፍ እንዳለ ሰው ሻምፖና ኮንዲሽነር ተጠቅመው ያሳደጉ አይመስለኝም ቤተሰቦቼ። ነገር ግን ለልጃችን ከዚህ በኋላ ጥሩ ምርትን ከኬሚካል የጸዳና፣ እንደኛ የማያስቸግር ጸጉር እንዲኖራት ተግተን እንሰራለን ማለት ነው ከዶቃ ጋር። ስለዚህ እንደ ሀገርም እንደ ኢትዮጵያ ለመጀመሪያ ጊዜ ይህንን ምርት ስናስተዋውቅ በተለይ ደግሞ በእኛ በኩል በመተዋወቁ በጣም ደስ ብሎናል። እውነት ለመናገር ይህንን እድል ስለሰጣችሁንም የኤልመን ማኒፋክቸሪንግ ከምፓኒ ባለቤትንና ሙሉ የስራ ባልደረባ ቲሞችን እጅግ በጣም ማመስገን እፈልጋለሁ። በነበራቸው ዝቅተኛ የኑሮ ደረጃም በዚያም ላይ ወጣ ገባ በሚል ስራም ይህ ሁሉ ተደማምሮ የእናትን ህይወት ከባድ አድርጎት ነበረም። እንጀራ ይጋግራሉ ሽሮና በርበሬ ለአካባቢው ሰዎች ያዘጋጃሉ። ሌሎች አይነት ስራዎችንም እየሰሩ ልጃቸውን ለማሳደግ ብዙ ጥረቶችን አድርገዋል። እናት እናት ልጃቸውን ያለአባት ማሳደጋቸው በዳናይት ላይ የነበረው ጫና ቀላል የሚባል አይደለም። ታዳጊዋ እስከ መሰደብ፣ እናትም በአካባቢው ሰዎች እስከ መነቆር ድረስ ደርሰው ነበረም በጣም ደስ ስላለኝ ለወትሮ በጣም ተናጋሪ ነኝ፣ የምታቁኝ ሰዎች ታቁኛላችሁ። በብዙ ሰዎችን ፊት የማውራት ችግር የለብኝም። ዛሬ ግን በጣም ደስ ስላለኝ የመናገር አቅሜን የቀነሰብኝ ይመስለኛል። ከዚህ በኋላ ልል የምችለው ነገር ምንድን ነው፣ በስራችን ለምንዘልቅበት ለቀጣይ አንድ አመት የምናስመሰግን ነው የሚሆነው። ስለ መረጣችሁን የምትኮሩበት፣ በጣም ደስ የሚላችሁ፣ ምርጫችን ለካ ትክክል ነበረ የምትሉበት ነው የሚሆነው። ከማውራት መስራት ይሻላል አይደለም። ስለዚህ እየሰራን በደንብ አድርገን እናሳምናቸዋለን። ዳናይት እድሜዋ ከፍ እያለም ነገሮችን ማገናዘብ በጀመረችበት ጊዜ ደግሞ በእሷ ላይ የሚደርሰው የስድብ ናዳ፣ እናቷ ላይ የሚቀርበው ወቀሳና እንዲሁም ደግሞ በእሷ ምክንያት እየከፈሉት ያለው የህይወት መስዋዕትነት ስልችት ቢላት ራሷን ለማጥፋት መድኃኒትና ብረኪና ቀላቅላ ውጣ ታውቃለች። ፈጣሪ ግን በምሕረቱ አድኖ ለዚህ አብቅቷታል። አሁን ጭብጨባ ያስፈልጋናል። በደምብ ለፎቶ ትንሽ አሁን። በአንድ ጥላ በአንድ ቤት ውስጥ አብሯት የሚኖረው ባለቤቷ ያኔው አብሮ አደጓም የአካባቢዋ ልጅ ነበረ። የእሱ አስተዳደግ ደግሞ ከእሷም የህይወት መንገድ ለየት ያለ ነው። እሱ ከአባቱ ጋር ተቀማጥሎ ደስ በሚያሰኝ የህይወት መንገድ ነበር ያደገው። እንደሷ ብዙ ፈተናዎችን አላጋጠመውም። ያኔው አብሮ አደጓ በኋላም ወደ ሃይ ስኩል በገቡ ጊዜም የፍቅር ግንኙነት ቢጀምሩም በመሃል ግን ተቋርጦ ሁለቱም ወደ ተለያዩ ዩኒቨርሲቲዎች አቀኑ። ዳናይት አዲስ አበባ ዩኒቨርሲቲ፣ እሱ ደግሞ ሀረማ ዩኒቨርሲቲ ገቡም። በዚህ መሀል ግን የነበራቸው መጠያየቅና እንደ አዲስ ፍቅራቸውን የማደሱ ሂደት ተጠናክሮ በመቀጠሉ ወደ አንድነት መስመር መጡም። ለዱቃ ሻምፖ ኮንዲሽነር የአምባሳደርነት ጥያቄ ሲመጣልን ዛሬ አይደለም፣ ኦልሞስት ከአራት ወር በፊት ነው ይሄ ጥያቄ ይመጣልን እና ጥያቄውን ከመቀበላችን በፊት ምርቱን ወስደን እኔም ባለቤቴም በደንብ ተጠቅመነዋል። ከዛም በተጨማሪ ልጃችን ከተወለደች በኋላ ደግሞ በደንብ የምትጠቀመው ይህንኑ ሻምፖ ኮንዲሽነር ነው እና ያው ስታዩት በደንብ ትረዱታላችሁ፣ የምርታችንን ጥራት ማለት ነው። ስለዚህ እንደነገርኳችሁ ላለፉት አራት ወራት ምርቱን በደንብ ተጠቅመነዋል። እንደውም ምን ብለውኛል መሰላችሁ፣ ብዙ ጊዜ ፀጉር ቤት ስገባ እኔ ቤቱ ፀጉሬን ታጥቤ አላቅም፣ በጣም አስቸጋሪ ከመሆኑ የተነሳ ማለት ነው። እና ፀጉር ቤት ስሄድ ዶቃን ይዤ ስሄድ ከዚህ በፊት ሲያጥቡኝ በጣም ነበር የሚቸገሩት። እኛ እናጥብ እኛ እናጥብ ነበር ቢሉኝ፣ አሁን ግን ከዶቃ በኋላ ይደባደባሉ እኔን ለማጠብ ማለት ነው። ዳናይት ትምህርቷን እየተማረች ከጎን የተለያዩ ስራዎችን ትሰራ ነበር ያኔ። ታዲያ ለዚህ ደረጃ ከመድረሳቸው በፊት የማገባው ይሄ ልጅ ነው፣ በተመረቅን በሁለተኛው ዓመትም መኪና እንገዛለን፣ እንዲህ ያሉ ደስ የሚያሰኙ ምኞቶችን ትመኝ ነበር። ትምህርቷ ካበቃ በኋላ ግን ያሰበችው ሁሉ ነው የሆነው እሷ ቀድማ ተመርቃ ቤት ተከራይታ ነበር የምትኖረው እሱ ደግሞ ከሁለት ዓመታት በኋላ ተመርቆ ወደ አዲስ አበባ ሲመጣ አንድ ላይ መኖር ጀመሩ ህይወት ያን ጊዜም ወደ ጥሩ መንገድ መጓዝ ጀመረ ኤልመን ማኑፋክቸሪንግ ስለመረጣችሁን ከልብ አመሰግናለሁ ያው እንዳለ ሁሉንም ነገር ብለዋለችና ሊኖር የሚችለው ምስጋና ነው በእርግጠኝነት ደግሞ ስራ ላይ እናኮራቸዋለን። ቴንኪው ሶማች በተለይ በቲክቶክ በኩል የተለያዩ ቪዲዮዎችን ወደ ተመልካቾች ማጋረጥ ከጀመሩ ወዲህ ህይወታቸው እንዳዲስ እያበራ ወደ ጥሩ መንገድ ቀጠለም። አሁን ልጅ መውለድ ችለዋል፣ በጥሩ መስመር ላይ ይገኛሉ። ለዚህ የስኬት ህይወታቸው ተጨማሪ ስንቅ የሚሆን የሁለት ሚሊዮን ብር ሰርፕራይዝ ግን ከሰሞኑ ገጥሟቸዋል። ቅድም ወንድማችን እንዳለው ስምምነቱ እንጂ ጉዳዩ አይታይም ብለ ነበር። ስለዚህ ዛሬ ለየት ለማድረግ በምን ያህል ስምምነት ነው የተፈራረሙት፣ በመሀል ያለው ነገር ለሚለው ጥያቄ ምላሽ ሊሰጥ ነው። ዝግጁ ነው። የያዘች ቼክ ያስረክባሉ። መዳንና ሚኩ ሁለት ሚሊዮን ብር የብራንድ አምባሳደርነት ስምምነት ፈጽመዋል። ክፍያ ተፈጽመላቸዋል ማለት ነው። መልካም የስራ ጊዜ ይበላቸው። አሁን እስከዚህ በኋላ መልዕክት አለ። እነዚህ ሁለቱ የመረጥናቸው ግለሰቦች ያሰብነውን ዓላማ ሊያሳኩልናል ብለን ስላሰብን የመረጥናቸው እኔም እንግዲህ እነዚህን ሁለቱን የሚዲያ የሶሻል ሚዲያ ሰዎች እንኳን ደሳላችሁ እንኳን ወደኛ ተቀላቀላችሁ ለማለት እፈልጋለሁ። በተጨማሪም እንግዲህ ይሄ ኃላፊነት በጣም ትልቅ ኃላፊነት ነው። ይሄንም ምርት ይዛችሁ ወደ ሶሻል ሚዲያው ላይ በምትወጡበት ሰዓት ምርቱን ኅብረተሰቡ ዘንድ ተደራሽነትና ተቀባይነት እንዲኖረው ለማድረግ ከፍተኛ አስተዋጽኦ እንድታደርጉ አደራ እያልኩ ከዚህ በተጨማሪ እስካሁን ስናቀርብ ከነበረው ከአዋቂዎች ምርት በተጨማሪ በጣም እኔ ፓሽን የተሆንኩበትና በጣም ለማምረትም የምነሳሳው ያው የልጆች እናትም ስለሆንኩ የልጆች ሻምፖና ኮንዲሽነር ነው። ሻምፖ እና ኮንዲሽነር ሳይሆን ያው ቅባቶችም፣ ሎሽኖችን ሁሉንም ይጨምራል። በቅርቡ ዶቃ ሻምፖ የልጆች ሻምፖና ኮንዲሽነር ለምን ተመረተ ብለን ስናስብ የልጆች ጸጉር ገና ሩቱ ገና አድጎ ያላለቀ ስስ ለጉዳት በጣም የተጋለጠ ስለሆነ ህፃናት እኛ ትልልቆች የምንጠቀምበትን ማንኛውንም ፕሮዳክት እነሱ ለመጠቀም አይችሉም። ይችላሉ ግን ቢችሉም ጸጉራቸውን ይጎዳል፣ የራስ ቅላቸውን ይጎዳል። አንዳንድ ደግሞ ኬሚካሎችም ደግሞ ከጤና ጋርም የተያያዙ ኬሚካሎች ስላሉት ባይጠቀሙ ይመከራል። ስለዚህ ይህን በማሰብ የውቃ ኪድስ ሻምፖና ኮንዲሽነርን አቀርበናል። የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ዳኑና ሚኩ ከሰሞኑ የ2 ሚሊዮን ብር ሰርፕራይዝ ማግኘታቸውን አስመልክተን ያዘጋጀንላችሁ ፕሮግራም ይህንን ይመስላል። ጌታቸው በላይ መሰናዶን ወደ እናንተ እንዲህ አዘጋጅ በማቅረብ አብሬያችሁ ቆይታ አድርጌ ያለሁ። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በተለያየ የዓለም ክፍል ሆናችሁ እናንተ ግን እኛን ስለምትከታተሉ እናመሰግናችኋለን። ጎራ ስቱዲዮን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። በሚቀጥለው በእንዲህ ያሉ አስተማሪ ፕሮግራሞች እንደገና ተመልሰን እስክንገናኝ መልካም ጊዜ ለሁላችን።